አሰላሙ አለይኩም ወረሕመቱላህ። ይህ ሰውዬ የሚቀጥፈውን ውሸት ኢንሻ አላህ እናጋለጠዋለን። እንግዲህ አህባሾች እንደሚታወቀው አቂዳቸውን የመሰረቱት ዲናቸውን የመሰረቱት አህለ ሱና ላይ በማዋሸት ነው። ግልጽ ነው። እስኪ ይህ ደሞ እንደዚህ አይምሯቸው ውስጥ ቀርጸው አላህን እንዲ ነው የሚያመልኩት ምናምን እያለ ፍልስፍና ያወራልና ና ኢንሻ አላህ እኛ ኢልሚ በሆነ ቋንቋ እንመልስለታለን። ሱብሓን ረቢ ተመልከቱ፣ አንድ ኪታብ እንኳን አይገልጥ ሲያወራ ሲለፈልፍ ማለት ያኔ ፍልስፍናውን ሲናገር አንድ እንኳን ኪታብ ሰው አይገልጥም እንዴ! በጣም የሚገርመው እኮ አልሐምዱሊላህ፣ ይህ የሚያሳያል እናንተ ፍልስፍና እንደምትከተሉና ሰለፎችን ቁርአን ከፍተህ እንደማታወራ ነው። እስኪ ለማንኛውም የሚለውን እንስማና ከዛም በኋላ እኛ ዒልሚ በሆነ ቋንቋ በመረጃ አድርገን እናሳየዋለን። ውሸተኛ ላይ የቀጠፈውን ውሸት እናጋልጠዋለን በአላህ ፈቃድ። አድምጡት በእኛና በነሱ መካከል ያለው ልዩነት ውድ ወንድሞች እህቶቼ፣ ከዚህ በላይ እጅግ በጣም የከበደ ነው።

በተመሳሳይ እነዚህ ሙሸቢያዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሀ ኢላላህ ስላሉ ሙስሊሞች አያደርጋቸውም። ተመልከቱ እንግዲህ እንደሰማችሁት ነው፣ ሲዋሽ እንዳደመጣችሁት ነው። ከምንም በላይ የተናገረው ንግር አለ። አንደኛ አንድ ሰው እንግዲህ ሚስሊኒም ብሎ ጣውት ቤቱ ይዞ ገብቶ ከዛም በኋላ ያንን ጣውት ቢለምን፣ ያን ወይ ደግሞ ያንን ጣውት ለአላህ የሚሰጠውን ነገር ለዛ ጣውት ከሰጠ ሙስሊም አያሰኝም ብላል። አሀ የሞተ ሰው የሚለምነውስ ሁዝብ ያረሱ ያ ረሱ ላህ የሚለውስ እሱንም ታሳቢ አድርግ ሺ ይህን ስታወራ ማሻ ላህ ጥሩ ነው ጥሩ ነው፣ ይህን መናገርክ በምላስክ፣ አላህ ላወጣልህ ጌታ ማለት። ስለዚህ እኛም ያ ረሱ ላህ ጄን ያዙኝ እያልክ ሙስሊም ነኝ ብትል ምንም ትርጉም የለውም። ተመለስ ወደ አላህ፣ ወደ አላህ ተመለስ። በዚህ አጋጣሚ በራስህ በምላስህ ሁጅ አላቁምብክ እና ወደ ቀጣይ እንሄዳለን። ሌላው አይምራቸው ውስጥ ያለውን ነው እንትን የሚሉት የሚያመልኩት እንደዚህ ያደረጉት ብለህ አትቅጠፍ

ለራሱ ደሞ ያጸደቀው እናጸድቃለን። ምን ያህል ዘው አያ ወሁ ወሰሚዑል በሲ ረሰ ሲቀጥል አላህ ሰሚና ተመልካች ነው። አያ አላህ የሚመስል ነገር የለም። አዎ አናመሳስልም። ልክ አሁን አንተ እንዳልከው አይምሮ ውስጥ አጭ ያለውን አይምሮ ውስጥ አምራቹ ውስጥ ያለውን ምናም ብለህ የተፈላሰፍከው ወደቀበህ ማለት ነው። ኤክስ እኛ አላህን ከማንም ጋር እናመሳስልም። ልክ እንዳንተ ደሞ የአላህን ስምና ባህርይ ውድቅ አናደርገም፣ ተዕጢል አናደርገም። ወሁ ወሰሚዑል በሲር፣ አላህ ሰሚና ተመልካች ነው ስላለን ይህ አላህ ለራሱ ያጸደቀልን ነገር እናጸድቃለን። ከማንም ጋር ግን ሳናመሳስል አላህ ለራሱ ያጸደቀው እናጸድቃለን፣ ልክ ቀደምቶች እንዳጸደቁት ቀደምቶች እንዳጸደቁት። ምሳሌ እጅን ሊልክ አሁን እኛ እጅን አላህ ስብሃነሁ ወተዓላ እናጸድቃለን። ግን ይህ እጅ በፍጹም እንደ ፍጡራን አይደለም። ልክ እንዳንተ እንዳልከውም ይገጣጠም እንደዚህ እንደዚህ ሳይሆን አላህ ለራሱ ስላጸደቀ እናጸድቃለን። እስኪ እንመልከት። አላህ ምን አለ? ሰለፎችስ ምን አሉ? ተመልከቱ። ባረከ ላሁ ፊኩም አላህ የህዲኩም። ተመልከቱ ምን ይላል አላህ ስብሃነሁ ወተዓላ ሱረቱ ሳድ አፍን ሱረቱ ሳድ። ይኸው ተፍሲረ ጠበሪ እንደምትመለከቱት ምን ይላሉ ጠበሪ

ሰለፎቹ ያስቀመጡ አየ እኛ ፍልስፍና አይደለም የምናወራው፣ ሰለፎቹን ነው የምንከተል። ሌላው ይሄ ይገርማቸዋል እንዴ፣ ራሱ እከተለዋለሁ የሚለው አሻዕራን ይላል አይደል? እንዴ እስኪ ራሱ አቡ ሐሰን አልአሽዓሪ መ እንዳ ያላሳያችሁ ኪታብ አልኢባና ሊአቡ ሐሰን አልአሽዓሪ። ይኸው ኪታብ አልኢባና የአቡ ሐሰን አልአሽዓሪ ኪታብ እጃችን ላይ ነው፣ ተመልከቱ። ራሱ እከተለዋለሁ የሚለው አቡ ሐሰን ምን ይላል? ፈኢን ሰአለና ሳኢሉን ኒ ፈኢን ሰአለና አንድ ሰው ቢጠይቀን

ሊማ ከለቅቱ ብየደየ በሁለት እጆች ለፈጠርኩት አደም የሚለው ይህ ሁሉ የሚያሳየው የቁርአን መረጃ አላህ ሁለት እጅ እንዳለ ነው። ስለዚህ እናሰብታ ይላል ማን አቡ ሐሰን አሻሪ፣ አንተ ራስህ ከተለዋለሁ የምትለው ማለት ነው። ስለዚህ ፍልስፍና ሳይሆን በምን በመረጃ ዕልሚ በሆነ ቋንቋ አውራ። በመጨረሻ የምንልህ ነገር ምንድን ነው? እኛ አህል ሱና ወልጀማ አላህን ከማንም ጋር እናመሳስልም። አላህ ለራሱ ያጸደቀውን እናጸድቃለን። አትዋሹ። አህል ሱና ላይ አትዋሽ። በውሸት ዲንህን ለመገንባት አትሞክር። እኛ አላህን ስብሐነሁ ወተዓላ ከማንም ጋር እናመሳስልም። ማየቱን መስማቱን ሌላውንም የአላህ ሲፋዎች አላህ ሰሚ ነው፣ ተመልካች ነው እንዳልን ሁሉ ይህን ከሰው ይመሳሰልብናል ብለን ውድቅ እንዳላደረግን ሁሉ ሌሎችንም አላህ ለራሱ ያጸደቀን እጅ ይሁን ሌላ ነገር እናጸድቃለን፣ ከማንም ጋር ግን ሳናመሳስል። ወላሁ አዕለም። አይ ይህ አላህ እጅ ይሁን ሌሎች አላህ ለራሱ ያጸደቀውን ነገር ለአላህ ካጸደቅኩኝ ይመሳሰልብኛልና አላጸድቅም ካልክ፣ መስማቱን ስለምናጸደቅ፣ ማየቱን ስለምናጸደቅ፣ ሀይነቱን ስለምናጸደቅ፣ ላ በጣም ብዙ እንመጣለን። ግልጽ ነው አይደል፣ እንዴ በማታሰብተው የማታሰብተው በምታሰብተው ኢልዛም አደርጋለሁ። አያችሁ አህባሾች የማያሰብቱትን በሚያሰብቱት ኢልዛም እናደርጋቸዋለን። ይህ ነው። ሀዛ ወላሁ አእለም። አሰላሙ አለይኩም ወራህመቱላህ።